ይህ ጥፋት በአገር አቀፍ ደረጃ ያለ ችግር ነው። ለሱና የቀረቡ በርካታ ወንድሞች ሴቶችን እየበደሉ ነው። የሱና ሸዓኢር የሚታይባቸው አለባበሳቸው ያማረ፣ ጤማቸው ያደገ ነገር ግን ሴቶችን የሚይዙበት ከሌሎቹ ምንም ቅርበት ከሌላቸው የከፋ ጭካኔ የተሞላበት ይሆናል። በመጀመሪያ ሱና ማለት ማዕመላታችንንም ያካትታል። ከሰዎች ጋር ያለንን መስተጋብር ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም خيركم خيركم لأهله ከናንተ በላጭ ማለት ለቤተሰቡ በላጭ ሆኖ ነው። ለሚስቱ በላጭ ሆኖ ነው። ወአነ خيركم لأهلي አሉ። እኔ ለቤተ ሰቤ ከናንተ ምርጥ ነኝ በላጭ ነኝ አሉ። ይሄ ሱና ለምን እንደሚዘነጋው? ውጫዊ ነጸብራቆች ላይ ማተኮር ዋጋ አለው፣ አይካደው። ሰዎች ላይ በደል መፈጸም ግን ይሄንን ከመተው ይከፋል። ጢም ከመላጨት ልብስ ከማስረዘም የከፋ ነው የሚሆነው። ይሄ ራስህ ጋር የሚቆም ነው። ተሻጋሪ በደል ግን ከባድ ነው። ይቅርታውን ካላገኛህ ማትላቀቀው ነገር ነው። ይሄን አላህ ይቅር ሊልህ ይችላል። ደግሞ ሚስቱ ላይ በደል የሚፈጽም ሰው በምን መልኩ ነው ልጁን ተርቢያ እያደረገ ያለው? ልጁም በዚህ መልኩ እንዲህ አይነቱን ተርቢያ ይዞ እንዲቀጥል ነው የሚያደርገው። አንድ ወይም ደግሞ ልጁ ላይ ጥላቻን እየተከለን ያለው ሚስቱን እያናናቀ እያራከሰ ከሆነ ልጁም እናቱን ያራከሳታል። አንተ ያለሰጣሃትን ክብር እንዴት አድርጎ ይሰጣል። ክብርን አይማር ወይ ደግሞ ለራስህ ጠላት እያፈራህ ነው። ትንሽ ማስተዋል ሲጀምር እናቴ እየተበደለች ነው እያለቀሰች ነው ብሎ ሲያስብ ልጅህ ጠላት ይሆናል። በሴቶች በኩል ብዙ ግፍ አለ። ርዕሱ ላይ ቦታው ላይ ይመጣል። ያ የሚፈጸሙ ችግሮች አሉ። እዚህ ላይ የተነሳው ጥያቄ ጋር ሲታይ አላህን እንፍራ። ነብዩ ሰለላሁ ዐለይሂ ወሰለም ከመቶ ሺህ በላይ ሰሃባ በተሰበሰበበት ነው የሴቶችን ነገር አደራ ያሉት። ለምንድን ነው ያደራችን ላይ የሚባለው? እምነታችንንም እያሰደብን ነው። በዚህ ዘመን የሴቶች ጉዳይ ከየትኛውም ዘመን የበለጠ ጥንቃቄ የሚፈልግበት ጊዜ ላይ ነው ያለነው። ለምን አሰፍተው ከዲን ሊያስወጧቸው የሚሰብኩ ስንት ጉድ ነው ያለው። በሴቶች መብት አስታከው ሴቶችን እምነታቸው ላይ እንዲሸፍቱ፣ የቤት እመቤትነትን እንደ ውርደት እንዲቆጥሩ፣ ውጭ ውጭ ማለትን እንደ ንቃት እንዲያስቡ እየተሰራባቸው ነው ያለው። ይህንን ሁሉ መሰናክል ተቋቁማ ለሱና መቅረብህን ወዳ ወደ ዲን ቀርባ ሰበር ብላ ስትቀመጥ ማክበር ሲጠበቅ፣ ማራከ ጥፋቱ አንድና ሁለት አይደለም መልኩ። አላህን ልንፈራ ይገባል። ሌሎችንም ደግመን ደጋግመን አደራ ልንል ይገባል። ሲፈቱ ራሱ ሲለያዩ ራሱ የሚፈጽሙት ለማውራት የሚሰቀጥጥ ሆኗል። ድምጹን አጥፍቶ አረብ አገር ሁለት ሶስት ሴት ያገባል። ትዳሩን አይደለም የሚፈልገው። አገር ቤት ደግሞ አንድ አንዲት ወይ ሁለት ያገባል ወይ ሚስተር ወይም በወጉ አይለያየ ሆነ ብሎ ተገፍታ ፍቺ ከሷ እንዲመጣ ይጫናል። እምቢ ብሎ ይገፋታል። ከዛ በቃ እንግዲህ ካልሆነ ልቀቀኝ ስትለው ይችላል። 200 ሺህ ብር ክፈይና ፈታሻለሁ ይላል። ሶስት መቶ ሺህ ብር ስጪኝና። ሰው የት እና የት እንደደረሰ ተመልከቱ። ጭካ ነው። ልጁ ላይ ይሄ ቢደረግ ይወዳል? እህቱ ላይ ቢደረግ ይቀበላል? እንዲህ አይነት ርካሽ አካሄድ የሚሄድን አካል አምስት ሳንቲም ስባሪ መስጠት አያስፈልግም። ከዚህም አልፎ ኒካህ በወንድ ልጅ እጅ ላይ ነው የተደረገው። በሸሪያ የተደረገው ኃላፊነት እንዲሰማው ነበር። ሴት ልጅ ስሜቷ ስስ ነው። ትንሽ በተበሳጨች ቁጥር ምን ልታደርግ ትችላለች? ኒካህ ልታወርድ ትችላለች። በብዛት ያጋጠማል። ሼህ ሙሐመድ ባዝሞል ሙወጣእ እያስተማረ የሆነ እንትን ያነሳሉ አንዱ ኒካሽ በእጅሽ ነው ይላታል። ኒካሽ በእጅሽ ነው ከተባለ መፍታት ትችላለች። ኒካሽ ማውረድ ትችላለች። አንተ ጣሊቅ አለችው። አጋጣሚውን ተጠቀመች። እጅሽ ላይ ነው ሲላት ዘወር ብሎ አይቶ ዝም አለ። አሁንም ፍችን አለችው። ድንጋይ ጉረሻ አላት። አሁንም ፍችን አለችው። ሶስቱንም ኒካሽ ልታወርደው ነው የፈለገችው ባንዴ ድንጋይ ጉረሻ ነው። ድንጋይ አይጎረስም፣ ምንም አይመጣም ነው እያለ ያለው። የመጀመሪያው ላይ ዝምታው የመጀመሪያ አንድ ኒካህ ይወርዳል። እሱ ነው ማንሳት የፈለጉት ዝም ያሉት፣ እንደዛ ነው ያለው። የፈለኩት ሙሉ ታሪኩን አይደለም። አያይዘው ምን አሉ፣ ሴቶች ነበሩ ፎቅ ላይ ሆነው የሚማሩ። አንዳንዴ ትዳርን የሚያቆየው ፍቅር ብቻ አይደለም አሉ ሼክ ሙሐመድ ባዝሙል። መግባባት መስማማት ብቻ አይደለም አንዳንዴ እሷ እየከበደች ለቤተሰቦቿ ብላ ትኖራለ። እሱ እየከበዳት ወላጆችን ማስከፋት እየጨነቃት የምትኖር ስንት ሴት አለች። ትዳርን ሰዎች የሚያቆያቸው ብዙ ምክንያት አለ። እያለቀሰች ልጆቼ ከሚያለቅሱ እኔ ላልቅ የምትል እናት አለች እኮ አይደል እንዴ። አለበለዚያ ትስላዋለች፣ አርቃ ታየዋለች፣ እያለቀሱ ይታየዋታል። ያ ከሚሆን እኔ ላልቅ፣ እኔ ልቻል የምትል አለች። ሰዎችን ትዳር ውስጥ የሚያቆያቸው ብዙ ምክንያት አለ እንጂ አንዳንዶቹ ኃላፊነት ሳይሰማቸው አጋጣሚውን ሲያገኙ አያቸው አይደለ አንድ ልጨር ሰው ነበር አለ ጥቆማ እየሰጠ ነገር ግን ዛሬ ወንዱ የወንድነት ስሜቱን አጥቶ ትዳር ማስፈራሪያ እያደረገ ካልሆነ እፈታሻለሁ እያለ ያስፈራራታል ጠዋት ማታ ትዳሩ የእሷ አይደለም በቃ የእሷ ብቻ ነው እሷን ብቻ የሚያስጨንቅ አድርጎ እፈታለሁ እያለ ያስፈራራል እንዴት ነው በዚህ መጠን የሚሆነው ሰው ይሄ የወንድ አልጫ ነው ወንድነት ያለው አካል ትዳርን ማስፈራሪያ ያደርግም። የሆነ ሀል በስርዓት ትኖራለህ፣ አይሆንም በስርዓት ትለያያለህ። ጠላትህን እኮ አይደለች ምህተናት አይደል እንዴ? ከጋብቻ በፊት እኮ እህትና ወንድሞች ነን አይደል እንዴ? መሀላችን እኮ ላኢላህ ኢላላህ አላ አይደል እንዴ? ስለዚህ ቢለያዩም ጠላቱ አይደለም። ልጇን ከተለያዩ በኋላ ጠዋት ማታ የእሱን በደል እያወራች ልጇን ጠላቻ ምትሞላ ሴት አለች። ስንት ሴት አለች በደምብ የልጅሽ አባት ነው። አትጠቅሚውም፣ ጠላቻ ስለሞላሽ። ልክ እንደዚሁ የኛውም ምንም ያደርጋል። በፈሳት ማግስት እርጥብ ልጅ፣ ጠቅላ ልጅ፣ የወራት ልጅ ከላይ ላይ ይነጥቃል። አያጠቡ ሊበቀላት እኮ ነው። የእናትነት ፍቅሯን እንደማያስችላት አንጀቷን ያውቃል። በዚህ ለጉዳት ነው። ይሄ ወንድነት አይደለም፣ አውሬነት። ከላይ ላይ ይነጥቃል። አልሰጣትም ልጁን ይላል። መበቀሉ ነው በሱ ቤት። ልጅህን መበቀያ ታደርጋለህ